ጨሪቃዎች እናንተ መናገር ካልፈለጋችሁ ቅመማ ማሳየት ካልፈለገች ብሩኬ ደግሞ አላደረግኩም ካለ ልጅቷ አለች ተብላለች ትምጣና ትንገረን እሷ ማለት ነው። ሲቀጥል ደግሞ ውድ ተመልካቾቼ የዛሬውን ቪዲዮ እንዴት ተረዳችሁት? የስራ ይመስላል ወይስ የምር ይመስላል? እውነት ለመናገር አንድ ካራክተር ለመስራት ሁናችሁ መተወን ስላለባችሁ እናንተም ባያችሁት ልክ ስለሆነ የምትናገሩት እውነት ነው የሚመስላችሁ፣ ግን ስራ ላይ ናቸው። ቅመማ ለምንድን ነው የማታሳየው፣ ቅመሟ ደረቅ ናት እያላችሁ የምትሳደቡ ቅመሟን ዝቅ ለማድረግ እሷን ለመጣል፣ እነሱን ደግሞ ለመለያየት ክፍተት አገኘን ብላችሁ ለመግባት ያሰባችሁ ጠላቶችና ምቀኞች ካላችሁ እዛው ካላችሁበት ተቀመጡ። እነሱ ዛሬም አንድ ናቸው፣ ነገም አንድ ናቸው። ስራ ላይ ናቸው፣ ስራቸውን ይስሩ። እናንተ የምታስቡትን እሷ ሳታስበው ቀርታ ይመስላችኋል። መናገር አቅቷት ይመስላችኋል። ከተናገረችማ ቪዲዮ ባጭር ነው የሚቋጨው። ቪዲዮ በሁለት ቪዲዮ እና በሶስት ቪዲዮማ እንዳልቅ አትፈልግም። ዛሬ ተገናኙ እንዳያችኋቸው፣ እልክ ውስጥ ገቡ፣ ተጨቃጨቁ፣ ተለያዩ ማለት ነው። ነገ ደግሞ ይቀጥላል። ከዛ ልጅቷ ትቀጥላለች ትመጣለች አለች የተባለችው ማለት ነው። ስለዚህ እነዚህ ልጆች ስራ ላይ ናቸው። ግን አንድ ነገር መናገር የምንፈልገው ጨሪቃዎች አሁን የያዛችሁት ርዕስ፣ እኔ እንደሚገባኝ እኔ በተረዳሁ ልክ አንዲት ሴት ልጅ ፍቅረኛዋ ወይም ባሏ የደበቃት ነገር አለ የደበቃት ነገር አለ ግን ከሆነ ጊዜ በኋላ በሆነ ሰው ወይ በጓደኛ ሊሆን ይችላል ወይም በሌላ መንገድ ሊሆን ይችላል የተገኘበት አይነት አይዲያ ይመስለኛል። እስቲ እናንተ ደግሞ በእናንተ መንገድ ይዩት። ሁለተኛ ደግሞ ብሩኬን ቡታጀራ ላይ አንድም ሁለት ብ ሃይሚ ፕራንክ ሲያደርጓት፣ ብሩኬ ከሴት ጋየ ነው፣ ብሩኬ እንደዚህ አደረገ፣ ብሩኬ ደብቆሻን እያሉ በጣም ፕራንክ ሲያደርጓት ነበረ። አይታችሁ ከሆነ እነ ቢኒ ሌላም ልጅ አለ ስሙን አላቀውም። ፕራንክ ሲያደርጓት ነበረ ሀይሜ። ምናልባት የብሩኬ ማንነት ለማሳየት እየሄደችበት ያለበት መንገድ ይሆን። ነገሮችን በተለያየ መንገድ ማየትና መገንዘብ፣ ማስተዋል መልካም ነው ብዬ አስባለሁ። እና ጨሪቃዎች አሁን ላይ ስራ ላይ ናቸው። እውነቴን ነው ምላችሁ ነገ ይታረቃሉ፣ ነገ ይግባባሉ፣ ወደ ነበሩበትም ይመለሳሉ። ብሩኬም ተናግሯል። በሃይሚና በእኔ ህይወት ውስጥ የምትገቡ ጣልቃ የምትገቡ ሰዎች አርፋችሁ ተቀመጡ ተብላችኋል። የሆነ ስራ ሲሰራ ሁናችሁ ስለምትተውኑ ግዴታ ነው፣ በቃ ካራክተሩ ነው። ትናንትና ፍጹሜ ነው ሃይሚን ይዟት የመጣው ግን አብረው ነው የመጡት። የሚገርማችሁ ነገር አብረው ነው የመጡት፣ ግን ለምንድነው ለእኔ ሰዓት ነግሬ ብሎ እኔ እኮ የሚያስቁኝ ቅናታቸው፣ ጭቅጭቃቸው፣ እልከኝነታቸው ሁሉ ነገራቸው አንድ አይነት ነው። ስለዚህ የጨሪቃ ፋሚሊዎች ሳትከፋፈሉ አንድ ሆናችሁ መልካም ኮሚንት በመጻፍ ጥፋትም ካያችሁ እየመከራችሁ እስከ መጨረሻው ድረስ ማየት ግዴታ ነው ብዬ አስባለሁ። ለመፍረድ አትቸኩሉ፣ ተረጋጉ። ሀይሚ ያልተናገረችበት ምክንያት ስላላት ከተናገረችማ በቃ ቪዲዮ ይቋጫል፣ ግን አትናገርም! ስራ እንዴት መስራት እንዳለባት ጠንቅቃ የምታቅ ሴት ናት። አንድ ርዕስ ይዛ ስድስት፣ ሰባት፣ ስምንት ቪዲዮ ታወጣለች። ገባቸው አደለ? ይሄ መብሰልና ይሄ ነገሮችን እንዴት አድርጎ ማስኬድ፣ ይሄ እውቀት ያስፈልጋል። በነገራችን ላይ እናንተ ደረቅ ትሏታላችሁ፣ ትሰርቧት አላችሁ። እሷ ደረቅ አይደለችም፣ በጣም ጀግና ናት። በጣም ታታሪ የስራ ሴት በራሷ አይዲያ፣ በራሷ ኮንፊደንስ፣ በራሷ መተማመን የምትኖር በጣም ጀግና ሴት ናት። እውነት ነው እምላችሁ። የትንሽ ትልቅ ማለት ነው። ብሩኬም እንደዛው በጣም ቀብራራ ነው። በጣም ጎበዝ ልጅ ነው። በጣም ታጋሽ ነው፣ ትግስተኛ ነው፣ የዋ ነው። ሁለቱም አንድ አይነት ጸባይ ነው ያላቸው። እንደምታዩት የሆነ ነገር ሲፈጠር ግን እዚህ ስራ ላይ የሆነ ነገር ሲፈጠር ይህ መግባባት የሚባለውን መነጋገር የሚባለውን ነገር መሀል ውስጥ ብታስገቡት በጣም አሪፍ ነው። ሁልጊዜ በጭቅጭቅ ሁልጊዜ ብልከኝነት ሲሆነ ተጨቃጭቃችሁ ከምትለያዩ ሰዎችን እንዳስተምር የሚያደርግ ነገር ብታደርጉ ጥሩ ነው ብዬ አስባለሁ። ይሄ የኔ ሀሳብ ነው። የእናንተን ደግሞ ኮሜንት ላይ እንድትጽፉልኝ እፈልጋለሁ። ውድ ቤተሰቦቼ አብረው ስለመጡ በጣም ደስ ብሎኛል። ዛሬን እየተጨቃጨቁ የሚምጡ ልክ እየተጋቡ ሚምጡ ብቻ ሶስተኛ ወገን ሳይገባ ሁለታቸው ብቻ ይምጡ። ችግር የለብኝም። እግዚአብሔር ያገናኘውን ሰው አይለይም። ግን በጣም ብዙ ነገር እያየው እየታዘብኩኝ ነው። አንዱን ከፍ ታደርጋላችሁ፣ አንዱን ዝቅ ታደርጋላችሁ። እንወዳቸዋለን ትላላችሁ። ውሸት ነው። ማርያምን ውሸት የወደደ ሰው ማርያምን ነው የምላቸው። አንድ ነገር ልንገራችሁ። እህትና ወንድም አላቸው አይደለ ለምሳሌ እኔ ቪዲዮ ላይ ምናልባት የሰማችሁ ትኖራላችሁ። እንደ እህትና እንደ ወንድሜ ነው መወዳቸው። ምናልባት እህትና ወንድሜን በጣም ነው መወዳቸው። ሁለቱንም እወዳቸዋለሁ፣ ግን ለእህቴ አደላለሁ። ለምን ሴ ስለሆነች፣ ለመሰበርም ለጥቃትም፣ ለሁሉ ነገር ቅርብ ስለሆነች የሆነ ቦታ ላይ እንዳትወድቅብኝ የሆነ ቦታ ላይ በቃ እንትን እንዳትልብኝ እጠነቀቃለሁ። ወንድ ልጅ ደግሞ ምንም አይሆንም። ምንም ማለት ነው የሆነ ችግር ቢመጣበትም የሆነ ነገር ቢሆንም እንደ ሴት ልጅ አይሰበርም። የሆነ ነገር ቢደርስበት ምንም ነገር አይሆንም። ሴት ልጅ ግን ብዙ ታውቃላችሁ። እኛ ሴቶች ብዙ ነገር አለብን እና እሱሱን ነገር መረዳት አለባችሁ ለማለት ያክል